በቤታችሁ እና በቤተሰቦቻችሁ መካከል ግዶ አትርፎ ተባርኮ ትልቅ መሆን ነውር ነው የሚመስለው። የመጀመሪያውን ግን ታናሹን እናንተ እንባርካለኋ አለኝ። እግዚአብሔር እንደ ጎርፍ ያለ በረከት ሊመጣል። ብዙ ጊዜ ያስቆጠሩ ጉዳዮች፣ የታገልካቸው ጉዳዮች እየፈለጉ መምጣት ይጀምራሉ ከዚህ በኋላ አሜን። እስኪ ቁም አንተ ሰውዬ፣ እስኪ ቁም። አበራ የሚባል ሰው ታውቃለህ? ተላጅ አባት እርግማን ሰበርኩኝ ከእሱ ላይ ተላጅ ሰበርኩኝ። አሜን፣ ቀና ብሎ መሄድ ይሁንልህ። አሜን። እግዚአብሔር አጥንቶችን እንደገና አለመልማቸዋለሁ አለኝ። አሜን። ወገብ በሽተኛ ሆነ ተሰብራህ አትቀመጥም። አሜን። አላት ሽባ አድርጎ ሊያስተኛ ሲል አየሁ። አሜን። ሰበርኩት አለኝ። ፊንጩና ተሰበረ፣ በለው ተሰበረ። አሜን። ብድርጉ ቀኞቻችሁን ነገራችሁን ካለበት እጠረዋለሁ። አሜን። በናስሬቱ ጌጥ ቢኒያም፣ ማነው ቢኒያም? አንተ ነህ። ባረኮ አለኝ እግዚአብሔር አሜን። አሳርፈሀለሁ አለኝ እግዚአብሔር አሜን። ብዙ ተስፋ ያደረካቸው ነገሮች አሁን ባዶ ባዶ እየሰማሽ ነው። ምድረ በዳ ምንም የለም። እንደውም ጠላት ዕዳ ውስጥ ከቶታ ያለ አምላክ በእግዚአብሔር ላይ ያለህን መደገፍ እስከምትጥለው ድረስ አድርሶሃል። እየሰማኸኝ ነው። በጣም ትልቅ ሰውነ በጣም ብዙ ትልቅ ሰዎች ታውቅ ነበር። አሁን ማናቸውም የሉም አጠገብህ። እውነት ነው። እኔ ደግሞ ነብይ ነኝ። የምሰጥ ብርና ወርቅ የለኝ። ያለኝ አንድ ኢየሱስ ነው። የማገለግለው የእስራኤል ቅዱስ እግዚአብሔር ይባላል። አሜን። በስሙ መጎናጸፊያ ይሰጥቻለሁ። አሜን። ሂድና ከበረከቱ ጋር መገናኘት ይሁን። አሜን። መገናኘት ይሁን። አሜን። መገናኘት ይሁን ስለ ወንድሜ ተናግሬ ወደዛ ስዞር የሱን ልብ አሳየኝ ጌታ ያውቀዋል። አለ ማን ልበለው ስል አብነት በለው አለ። እግዚአብሔር ስለራራልህ ደስ ብሎኛል በለው። እግዚአብሔር ስለደረሰልህ ደስ ብሎኛል። እግዚአብሔር ስለደረሰልህ በጣም ደስ ብሎኛል። ትላንት ትልቅ ነበርክ በለው። ትላንት ትልቅ ነበርክ። ዛሬም ትልቅ ነበርክ። ዛሬም ትልቅ ነበርክ። ነገም ደግሞ ትልቅ ትሆናለህ። ነገም ደግሞ ትልቅ ትሆናለህ። የእግዚአብሔርን እጅ ሳታይ አትሞትም። የእግዚአብሔርን እጅ ሳታይ አትሞትም። ስማኝ በደምብ እግዚአብሔር እጄን ሳላሳይ አትሞትም ማለት ነው። አሜን። መጀመሪያ ከራስ ጸጉር እስከ እግር ጥፍር ሙሉ ፈወሰኝ። አሜን አሜን። እውነት ነው። እያመመኝ ነበር ከባባድ ነገር ታውቁ። በኋላ እኔ ለረጅም አመት ወደ 38 አመት ኢትዮጵያ ውስጥ አልነበርኩም እና ዩናይትድ ኔሽንስ ነበር የምሰራው በጣም ብዙ ሀገሮች ሰርቻለሁ። አፍሪካ ውስጥ ኬንያ፣ ሱዳን የምነበርኩ ድሮ ሩዋንዳ፣ ኡጋንዳ፣ እዚህ ደግሞ ጅቡቲ፣ ሶማሊያ፣ ሶማሌላንድ እነኛ ሀገሮች፣ የመን እነኛ ሀገሮች የነበርኩ አፍሪካ ውስጥ፣ አውሮፓ ውስጥ በብዙ ብዙ ሀገሮች ያሉኝ ፈረንሳይ፣ ጀርመን እነዚህ ይሠራ ነበረ። አሁን በመጨረሻ ደግሞ እዚህ በኤንጂ መጥሼ ጅቡቲ ይሠራ ነበር፣ እንደገና ጅቡቲ ፖርት ላይ ይሰራ ነበር ይሄ የምታዩት የአባይ ግድብ ብዙ ማቴሪያሎች ምናምን የማስመጣውን አንዱ እንትን ፖርት ላይ ዘጠኝ ቋንቋ እችላለሁ የውጭ ዘጠኝ ቋንቋ ፐርፌክት እናገራለሁ። እንዳለው በጣም ትልልቅ ሰዎች ጋር ነበር። ኢቨን አሁን ጅቡቲ እራሱ ብዙ ሚኒስትሮች በጣም በክብር ነበር እኔን እንትን የሚሉት። አሁን ግን ያው ሁሉ አጥቼ በበሽታ ምክንያት እዚህ ወደ ሀገር የመጥቼ እግዚአብሔር ይመስገን። አሁን እየዳንኩ ነው። እሴ አማኝ ካለ ኢየሱስ ይበል። የሚፈውስ ጌታ፣ የሚያድን ጌታ፣ ነፃ የሚያወጣ ጌታ ኢየሱስ ይባላል። ሃሌሉያ። ሰማይ ዝቅ ምድር ከፍ ብትል ከኢትዮጵያ እስከ አውሮፓ፣ እስከ አሜሪካ ቢሄድ የሰው ጥበብ ሊያድነው አይችልም። አሜን። ኤዙን የሰው ጥበብ ሊያድነው አይችልም። ከሰው ጥበብ የእግዚአብሔር ሞኝነት ይበልጣል ይላል። ፈወሰቸው። ደግሞ የእግዚአብሔር ጥበብ ፈወሰቸው። እጆቻችሁን፣ ጆታችሁን ን አንድ እግዚአብሔር እዚህ ሲሰራ ያየ የስሙ ኃይል ታምራት ሲያደርግ ያየ የወደቁትን ሲያነሳ የታመሙትን ሲፈውስ የጠፉትን ሲፈልግ ያየ ሰው በእምነት እጆቹን ይዘርጋና አንድ ደቂቃ ልስጣችሁ፣ ጸልዩለት። አሜን፣ አሜን። አባታችንና አምላካችን እግዚአብሔር አሜን፣ በልጅህ በክርስቶስ ኢየሱስ ስምና ስልጣን ጠላት፣ ሰይጣን፣ ዲያብሎስ በስጋና ደሙ ላይ ያስቀመጠው ህመምና ደዌ፣ የበሽታ ኃይል በክርስቶስ ኢየሱስ ስም ሰም በሳት እንደሚቀልጥ ከላው ላይ የቀለጠ ይሆን፣ አሜን። ከላው ላይ የቀለጠ ይሆን። እነሆ በመገረፉ ቁስል ተፈውሳቸው፣ አመጣጣፈ፣ አሜን። በናዝሬቱ ጌታ በኢየሱስ ስም በመገረፉ ቁስል ፈውስ ይሁን፣ አሜን። በመገረፉ ቁስል ፈውስ ይሁን፣ አሜን። ያለማመን ድንበሩን ጥሰህ

አለ እግዚአብሔር ደግሜ ምነግርህ አለ አለክ። እግዚአብሔር ይኸውልህ፣ እግዚአብሔር በስም ያውቃል፣ ባድራሻ ያውቃል። እንተን አይደለም አብረውክ የነበሩትን ሁሉ እግዚአብሔር ያውቃቸዋል። ነገርህን ያበላሸውን ነው በኢየሱስ ስም አበላሽቼዋለሁ። ነገርህን የሰበረውን ሰብሬዋለሁ። የተሰራብህን መሳሪያ ሰብሬዋለሁ። በአብ ልጅ በክርስቶስ ኢየሱስ ስም ነጻ መውጣት አሜን፣ አሜን፣ አሜን። የምልሽ ምን ባለቤቱ ነሽ ነይስ። እግዚአብሔር ካንተ ጋር አሜን። ጸሎት ተሰምቷል። አሜን። በድካምም በብርታትም የጮኸው ጩኸት ተሰምተዋል። አሜን። ጸሎትሽ ተሰምተዋል። ከዚህ ሰው ጋር ያለው ኔትወርክ አንተ ብትስማማ እንኳን እግዚአብሔር ቆርጬዋለሁ አለ። አሜን። አባቴና አምላኬ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ለባሪያ ሐሰለይ አሜን። አላውቀው አንተ ታውቀዋለህ። ያየኸው አሜን። ያየኸው አንተ አሜን። ጌታ ሆይ ድካሙን ሁሉ አለማውቁን ሁሉ የሰማያት አባት እግዚአብሔር ሆይ ዛሬ በጌታ በኢየሱስ ስም እና ስልጣን በምሕረት እጆችህ እንድታነሳለት ታነሳለት እኔ ጸለይ እግዚአብሔር አምላኬ እና መድኃኒቴ ሆይ በምንም አይነት ሁኔታ ውስጥ ቢሆን አንተ ከሁኔታዎቹ ሁሉ በላይነህና ከዚህ ቀን ጀምሮ ለዘላለም እንባይ ታበዝ። አሜን። ታሪኩ ይቀየር። አሜን። ከዚህ ቀን ጀምሮ እንዲህ ብዬ ባረኮ፣ የማይፈልጉ ሰዎች ይፈልጉ። አሜን። የረሱ ሰዎች ያስታውሱ። አሜን። እግዚአብሔር የሰውን ሁሉ ልብ ያራራል። አሜን። በክርስቶስ ኢየሱስ ስምና ስልጣን የሰውን ሁሉ ልብ ያራራል፣ የረገጥክበትን የረገጥክበትን ያስወርሰ አሜን። እንደገና ወደ ክብር፣ እንደገና ወደ ከፍታ ያሻግረ አሜን። ቁስሎችን ሁሉ ያለ ጠባሳ ይፈውስ አሜን። በኢየሱስ ስም አሜን። ጌታ በምስክርነትና በምስጋና ያገናኛል አሜን። እንባሽ ይታበስ አሜን። ታሪክሽ ይቀር አሜን። በጌታ በኢየሱስ ስም በቤትሽ ላይ ሙሉ ደስታ ይሆን። እግዚአብሔር በምስጋናና በምስክርነት በምስክርነት ያቆምሽ አሜን። ተፈጸመ። እግዚአብሔር ከዚህ ቀን ጀምሮ ለአገልግሎት ይፈልግሃል። ፋይናንሻሊም ስፕሪቹዋሊም ይባርክሃል። ውሎህን አስተካከል። እሺ፣ የእግዚአብሔር ነገር ከሌላቸው ሰዎች ጋር ፈጽሞ ምንም አይነት ህብረት እንዳይኖርህ። አሜን አሜን። ምንም አይነት ህብረት እንዳይኖርህ። እግዚአብሔር በልዩነት ይባርክሃል። አሜን። በቤታችሁና በቤተሰቦቻችሁ መካከል ተምሮ ተመርቆ ትልቅ መሆን ነውር ነው የሚመስለው፣ ነውር ነው የሚመስለው ልክ ነው። ትክክል ነግዶ አትርፎ ተባርኮ ትልቅ መሆን ነውር ነው የሚመስለው። የመጀመሪያውን ግን ታናሹን አንተ እንባርካለሁ አለኝ። ሂድና ተከናወነ ተፈጸመ። ወደ ሌላ ክብር፣ ወደ ሌላ በረከት፣ እግዚአብሔር ወደ ሌላ ረፍት መባረክን እግዚአብሔር ይባርካል። ምንም ችግር የለበትም። እኔ አሁን በስጋ እሱን የማውቀውን ፖቴንሻል አለ ምንም በቃ፣ አለመባረክ አይችልም። ክብር ለኢየሱስ። ሲሆን ግን እሱ አይደለም ጉዳዩ። እግዚአብሔር ተናግሮ ሲባርክና እንደው ዝም ብለህ ለፍተህ ስታመጣው እኩል አደለም። በጣም ሞር ከእግዚአብሔር ጋር የምትጣበቅበት በጣም ሞር እግዚአብሔርን የምትፈራበት በጣም ወር ከእግዚአብሔር ጋር የምትስማማበት ጊዜ ነው። አሜን አሜን። ብዙ ጊዜ ያስቆጠሩ ጉዳዮች፣ የታገልካቸው ጉዳዮች እየፈለጉ መምጣት ይጀምራሉ። ከዚህ በኋላ ልክ አብርሃምን የምታየውን ሁሉ ሰጥቻለሁ እንዳለው እግዚአብሔር እንደዚሁ ከዚህ በኋላ የነካኸውን አይደለም የጨበጥከውን አይደለም የሞከርከውን አይደለም ጌታ ምስክሬ ነው እግዚአብሔር ያየውን አሳል አሜን። ያየኸውን አሳልፌ እሰጥሃለሁ አለኝ። አሜን። የክርስቶስ ኢየሱስም በዚህ በረከት ባረኩ ለበረከት ሆን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እየባረከ ይባርክ፣ አሜን። እየባረከ ይባርክ፣ አሜን። የጉልበት ፍሬ ሁሉ የተባረከ ይሆን፣ አሜን። የእጆች ስራ ሁሉ የተባረከ ይሆን፣ አሜን። እንደገና በሌላ ክብር፣ እንደገና በሌላ ምስጋና፣ እንደገና በሌላ ምስክርነት ያገናኘን በኢየሱስ ስም አሜን። ተፈጸመ።